አሰላም አሌይኩም ረብተላይ በካቱ ድና የተከበራችሁ እህቶች፣ ወንድሞች ሰላም ናቸው ወይደረገኛምሌላ ክርስቲያኑ ወዳጆቻቸውን ሰላም ሰላም። አዲስ ቻናል ነው። ሰብስክራይብ፣ ሼር፣ ኮሜንት በማድረግ ቤተሰብ አገርነታችሁን ማለት ነው። ሰብስክራይብ ቤተሰብ እያደረጋችሁ አበረታቱን የሀሳብ አስተያየታችሁን እየሰጣችሁ ስላደርጉልኝ ማለት ነው። አዳዲስ ነገሮችን ጠቃሚ ጠቃሚ መረጃዎችን የምንማማር ይሆናል። ኢንሻላ በአላ ስብሀኑ ታላ ፍቃድ ማለት ነው። ሁላችንም አስብንበት ደረጃ አላ ስብን ታላ ያደረሰን ሁላችንም አላ ስብሀኑ ታላ ባለንበት ይጠብቀን ኢንሻላ የእያንዳንዳችን የተሰጠን ስጦታ የተፈጥሮ ስጦታ አለን እና ያንን ተዘሯችን የምንፈልግ ከስጦታችን ጋር የምንገናኝ ያድርገን ማለት ነው። እና አንድ ሰው ለተሰጠው ነገር ማለት ነው፣ አላህ ገር ያደርግልን ኢንሻአላህ፣ ለተሰጠነው ነገር ገር ያደርግልን ማለት ነው። ያንን ደግሞ ለሀገር ቶልን ለሰዎች የምናስተላልፍ ለሰዎች እንጠቅም ያደርገን ማለት ነው፣ ኢንሻአላህ። በቅንነት ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉልኝ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ወሰላም አለይኩም ወራህመቱላሂ ወበረካቱሁ።